እና ያው እሷን ጠይቂያት ነበር፣ አንተ ምሽት ላይ ነበር እና አሁን ያለውን ነገር እንትን ነበር እና ሀሳቡን እንትን ለመግለጽ እና ያው ዝምታችሁን በጣም ስለሚያስፈራ ስላየኋችሁ፣ አንተም ለብቻ ነው፣ እሷም ለብቻ ስለሆነ ያው በጣም እንትን ከሻሁን መልያ ነው። ምን መሰለህ እሷ ምን ሆንኩ ነው ሆነሀል የምትለውን ነገር ትናገር እኛ ነው የምትለው እንዲበድሎኛል እንዲያርጎኛል እንዲህ ምናምን እኔም ዝምታውን ይሄ ተራርቆ እዛና እዚህ ሆኖ እንትን ማለቱ አያስወስደኝም። አላውቅም እኔ አሁን ቤቴ ስገባ ሁሌ ደግሜ ደጋግሜ የምናገረው ነገር ጥሩ ፊት ካላኝ ሁን መራቅን ነው የምመርቅ። አሁን እሷ በዚህ ሁኔታ ከእሷ ጋር ለማውራትም ለመነጋገር የምትመች ሴት አይደለችም። ዞሮ ምን ሆንክ ነው እንደዛ የምትሆንበት፣ በዚህ ልክ ነገሮችን የምትጠመዛዘዝበት ነገር ስላልገባኝ ለሰላሜ ስል ዝም ተራጭ ምንም። አንተ ሽንግልና ላይ ቁጭ ብለህ እንደዚህ እና እናውራ ግዴለም ስላልክ መልእክትም ይዘህ እስከመጣህ ድረስ ግዴታ ይሄን እንደጋገራለሁ። ለኔው ሲል ነው ይሄ ነገር ቢስተካከል። ግን ምን በድያት እንደሆነ ታላቅ ምትለው ነገር ሻናንጃ ያው አሳብሽን እንድትነግሪኝ እና ያው ምክንያቱ ሲጀመር ምንድነው የበደልኩሽ፣ ምንድነው ያጎደልኩብሽ ነው አይደል? መጀመሪያ ምንድ ነው ያማላልኝ እና ነው የምታጎለው? እኔ አንተ ጥያቄ ስጠይቀው በስነ ስርዓት መልሶልኝ ያቀማል። አንተ እንድታቀው የምንፈልገው ነገር ማለት ነው። እኔ ነገሮችን በጣም አይ በቃ ማለት ሁሉ ነገር ከኔ ይቅር ብዬ ብዙ ነገር እያሳለፍኩ ነው። እሺ ንጭንጭ ነው የሚለው። ከቀን ወደ ቀን ነገሮች እየባሱ ነው እንጂ እየተስተካከሉ አይደለም ይሄዱ ብዙ ነገር እያለፍኩ ነው። ምክንያቱም ቤቴ እንዲበላሽ ቢ ስለማልፈልግ ትዳሬ እንዲበላሽ ስለማልፈልግ ማለት ነው። እሱ ግን በየቀኑ ነገሮችን ጭራሽ እያባሰ እያባሰ እያባሰ፣ አንድ ነገር በጠየቁ ቁጥር በቃ እሱ ብቻ ኃይለኛ በቃ ኃይለኛ እሱ ብቻ ነው በቃ በቤት ውስጥ ተሰሚነት እንዲኖረው የሚፈልገው እሱ ብቻ ነው። እሱ ያለው ነገር ብቻ ነው የሚሆነው። እኔ ምንም ተደማጭነት የለኝም ቤት ውስጥ ገባ። ምን ማለት ነው ይሄ? ምን እንደሆነ አሁን ያልተደመጥሽው፣ ያልተደመጥሽው ምንድነው? ምን አጣን በሚፈጣ እስቲ ያልተደመጥሽው ነገር ምንድነው? አልተደመጥሽው ምንድነው? ምን የትኛው ትልቅ ጉዳይ ኖሮ ነው እኔና አንቺ አሁን አልተደማመጥን? ምንም ባባ ተነጋግረን እኮ በስነ ስርዓት መግባባት ከቻለን ቆየን ይናንተ ትናንሽ ችግር እኮ ነው። ነገሮችን ተነጋግረን አስተካከልን። በኋላ እንደገና ሌላ ሌላ ታሪክ ፈጥረሽ አሁን ያለውን ነገር እያሰረፋት ነው ምንድን ነው ይሰማሃል? ጥያቄ ጠይቄ በስንት ሰዓት መልሰሉኝ ታውቃለህ? እ እንደፈለግህ ከቤት ወጥተህ ሄድክ፣ ለዛውም በማይረባ ነገር እሽ ብዬ ተቀበልኩ። ሲቀጥል ደግሞ ቤት ውስጥ ከመጣ በኋላ የተሰማኝን ነገር የመጠየቅ መብት አለኝ። ሲቀጥል ደግሞ እንድታመነጫጭቀኝ ያለወደ ነገር እንድትናገረኝ አልፈልግ። ገባ? ልታከብረኝ ይገባ፣ ሚስትህ ነኝ እንጂ ዝም ብለህ ከሄድክ የሚያገኘኝ ልጅ አለውም። ዝም ብለህ በፈለክበት ምን ጭር ምናምን ብለህ የምትወጣበት ብዙ ነገር ውስጤ እያዝኩ ነው። ዝም እያልኩ ያለው ትርፍ ነገር። አሁንም ይኸውልሽ፣ አሁንም አንድ ነገር ነገርሽ እዚህ ጋር ቁጭ ያለው ቢሆን አንቺም እየተደራረባችሁ ከሆነ ነገሮች አይስተካክሉ። አማርኛሽን አስተካክልሽ ለለንጭ ገይበናት ቢሆን በስነ ስርዓት ይውረድ። እኔ እንደዚህ ልክ መናገር አትችልም። አሁን እናንተ ስትወሩ ማለት ነገሮች እንዲስተካከሉ አንዴ አንተ አውርተህ ከዚያ አንዳንዴ ባጭሩ ምን መሰለህ ነው፣ እሺ? ከዚህ በፊት እርግዝና ተፈጠረ አለች፣ አይሆንም ተባለ። ባጭሩ የነበረው ታውቀዋለህ። አሁን ግልጽ እንዲሆን በደንብ ማለት ነው። እንደዚህ እንደዚህ አለች፣ ሊሆን አይችልም አልኳት።

ያንቺ ምንድን ነው ረጋ ብለሽታ፣ የመደማመጣችሁ እንዴ? ምንድን ነው አንቺ እንደዚህ እንደዚህ ነገሮች በሰዓቱ ስሜቴ ነገር ታደርጊያለሽ ብዬ ረጅም ጊዜ ቆየ መጣው ልጅቷንም ለማየት በመጣ ጊዜ በጸብ ነው የሚሄደው። ብዙ ብዙ ብዙ ብዙ በቃ ብዙ ብዙ ነገር አለ። ከዛ በኋላ ነገሮች ተስተካከሉ፣ ሰው ገባ፣ አስማማን። ብዙ ሰው መግባት በሌለበት ሁኔታ ላይ ገብቶ ይህ ነገር ተፈታ ገባ። እኛ ትልልቅ ሰዎችን ማውራት እንችላለን፣ መወየት እንችላለን። ግን እየሆንን አደለ። ኤቭሪቲንግ አደባባይ ነው። ኤቭሪቲንግ አደባባይ ነው። ስለዚህ ይሄ ነገር እኔ እየረበሽ ነው፣ አልፈልግም። ስራዬ ነው ትላለች። እሺ ስራሽ ነው፣ አትሊስት ግን የቤታችንን ጉዳይ ቤታችንን ኪፕ እናድርግ። በቃ ይሄ ነበር። እየሰማች አይደለም። ዞሮ ዞሮ ተታርቀን ከጨረስን በኋላ መጣ። ጥሩ ነገር አድርጋ ተቀበለችኝ። ወዲያው ማታ የሆነ ነገር ፈጣች። ምንም ሳልል አረፈ ይጥለልኝ ይተናሰኛው። ሳልናገር በጠዋት ተነስቼ ስራዬ ሄድኩኝ። ማታ ስመጣ እንደገና ሌላ ነገር አበጣጥላ ኤች አይ ቪ ማለት እንደዚህ ምሁን እንደዛ ነው ትለኛለች እኔ መጀመሪያ ደረጃ ራሴ ነው የማጠብ ሰው ብዙ ኃላፊነት ያለብኝ ሰው እንዴት እንደዚህ እሺ ይሄ ነገር ውስጧ ይኑር ችግር የለውም አትሊስት እንኳን ሌላ ሜካኒዝም ተጠቅማ ወይ ትንሽ ጊዜ እስከነረጋጋ ወደ ራሳችን እስከነመለስ መጠበቅ ይለባ። ለምን ወስጤ ሻንታ ጫረስ ጫረስ ነው አንተ ነው። እሺ ንጹህ ሰው ነህ። ምንድን ነው ያስፈራ? ምንድን ያስፈራ? ምንም ነው መርመሩ። በቃ መጣ። እሺ ይሁን፣ በቃ ውስጤ ጥያቄ ስለነበረ ያንን መጠየቅ፣ ደሞ ሰው ነኝ፣ የሚያከብር ሰው ባለ ቤቱን ያከብራል፣ ቤቱን ያከብራል፣ ልጁን ያከብራል። ገባ? የጠየኩህን ጥያቄ እንኳን አንተ ከዚህ ያልቆጠብከው ምን አደረክ ሌላ ላይ እንደ እንዴት እንደዚህ? ይሄ እኮ የሆነ ነገር ተፈጥሮ ያን እንዳይታወቅብህ እያደረክ ያለህ ነው የሚመስለው እንጂ ንጹህ ሆንክ ምንድን ነው የሚያስፈራ? እስቲ ንገር፣ ማወቅ የለብኝ? የኔን ስሜት አንተ መረዳት አትችልም። እኔ እኮ ብዙ ነገር ያሳስበኛል ለአሁን አይደለም፣ ለወደፊት ህይወቴ ብዙ ነገር ያሳስበኛል። ገባህ? የሆነ ነገር ይሄ ነገር አልኩህ። አንተ እንደሆነ ነገር ፈጠክሽ፣ ኤች አይ ቪ ስ መመርመር አለብን። ያን ያህል የሚያናድድ አለብን። ሲቀጥል መጀመሪያ አረገዝኩኝ አልኩህ አለ፣ ከቤት ወታ ሄድክ። ከዛ በኋላ ወደ ቤት እንድትመለስ ስንት ነገር ነው ያደረግኩት? ሽማግሌ ላኩብ፣ እንደዛ ሰው ሳለቅስ ምንስል ማሪያንም ይሄ ቤቴን ለማስተካከል በጣም መሞከሬ ወይ ደግሞ እንዲህ መሆኔ ምን እንደሆነ አላውቅም። እኔ ልጄን ማሳደግ አይከብደኝም። አሁንም ቢሆን አሁንም ቢሆን አንድ የምታውቀው ነገር ቢኖር ይሄን ነገር ሳፍታል ከሊጋ ምንም አይነት ነገር እንዲኖረው አልፈልግም። ገባ ራስህን እንደ ንጹ ሰዋቴ የት እንደነበር ካላቅ በቃ ስለዚህ መመርመራ አለብህ አልኩህ። ምንድን ነው እንትን ማለት ምክንያት ምንድን ነው? ቆሻሻ ነገር፣ ቆሻሻ ባህሪ፣ ቆሻሻ እኔ እኮ አላልኩም። ታዲያ ይሄ እኮ መመርመር ምንም ያን ያህል እንትን የሚነገር አይደለም። ቆሻሻ ባህሪ ስላለ ስለሌለ አይደለም። በመጀመሪያ ደረጃ ስለ ኤች አይ ቪ እንትን እውቀቱ ይኖረሽ። በመጀመሪያ ደረጃ ማለት አሁን ልመርመር ብልሽ እንኳን አሁን ሄጅ ብመረመር አሁን የምታዩት ውጤት ከሶስት ወር በፊት የነበረውን ውጤት ነው እንጂ ታውቃለህ። ታዲያ የአሁን ያለ ቀኑን ቆጥረሽ ሶስት ወር አልፎ ከሶስት ወር በኋላ ነገር ከተጀመረ እኔ አትሊስት ነገር። ጥያቄሽ ትክክል ነው በመሰረቱ ቤት ውስጥ ስላለሽ ምንም ነገር ጀስት እኔ እንደዛ አይነት ቆሻሻ ነገሮች ውስጥ ጭንቅላቴ ውስጥ መክተት አልፈልግም። ሲጀመር እኔ አንቺን አልኩሽ ቤተ ክርስቲያን ሂጅ የተቀበልኩት። አሁንም ውጤቱ መመርመር ካለበት ከዛሽ ቀን በኋላ ሶስት ወር ወደዛ ሄዶ ትክክለኛው ሪዛልት እሱ ነው። በዛ ልክ ተደረገች። እኔ አሁን ሂጅ መመርመሩ አይጠቅም፣ ምክንያቱም ያሁኑ ውጤት ያሳይሽ ሲቀጥልነው፣ እኔን የምታዋሪበት መንገድ በጣም ቶንሽ ነው። አንተ እኮ እኔ ላይ እኮ እጄን ያነሳ ሰው ነው። አሁኑ ካላረፍሽ እኮ አይቀርልሽም። ምን ማለት ነው? ያህል ነው በቃ ንግግር። ከዚያ በቃ ሁሉ ነገር አንተ በጉልበት ነው። አንተ ጋር የሚሆነው ሁሉ ነገር በጉልበት

ይሄን ልኮ ነገር ምታሪ ማለት በጀመሪያ አንቺ እንስተራጋክሽ እኮ ይሄዋን ምን እንደዚህ እንደሚል ሲጀመር ሊያከብረኝ ይገባል። አይ መለከተ አንተ ደግሞ ምንም አታቅ። አንቺ በጀመሪያ ሰተገብሩ ነው እሱ የሚያከብር ከዚህ በላይ ምን ለሆን ስማ። ሲጀመር ማለት ነው በስነ ስርዓት እንድታወራ የሚፈልጋሉ። ሲቀጥል ደግሞ እሱ ስላለ ብቻ አጉል ንጹህ ነኝ ብለ ራስን እንደዚህ አጣጥፎ አትቀመጥ። ብዙ ነገር እኮ ቻልኩኝ። ከዚህ በላይ ምን እንደሆነ ነው የምትፈልገው? ንቀት እኮ ልክ አለፈ። ለም ሆን ታል በስነ ሰዓት አውራኝ። አሁንም ቢሆን ይኸውልህ እ እናንተ የምንቀጥለው ማለት ነው አንደኛ ስታከብረኝ ነው፣ ልታከብረኝ ይገባል። ብዙ ነገር ታገስኩ ታገስኩ ታገዝኩ፣ እሺ እያልኩ አለፍኩ አለፍኩ። ይሄንን እንደ ንቀት እንድታየው አልፈልግም። ንጹህ ሰው እንደሆንክ ራስክን እንደ ፃዲቅ ራስክን የምትቆጥረው ምንድን ነው?

አንተ ደግሞ ከዚህ በኋላ እንደዚህ አይነት ነገር ውስጥ እናትገብ። አንተ ራሱ ምን ነው እንደዚህ አይነት ነገር ውስጥ አሳያታለሁ ክፍታ። አረ አንተን ብዬ ነው አሁን እዚህ ቦታ የተቀመጥኩት። የእሷን ዐመል ባህሪ እናውቃታለሁ። ኦልሬዲ እንደዚህ ነች። እሷ ነች እኔን የምትመተኝ፣ እና በቃ እኔ ነኝ አሁን ጥፋተኛ። ተሳስተህ ከዚህ በኋላ እዚህ ጉዳይ ላይ ብትገባ ከእኔ ጋር ነው የምትጣለው። አንተ እራስህ ተሳስነህ እኔ ጥፋተኛ ነኝ፣ ከክርስቲያን ነኝ ለጥፋት አለው። እንዴት ከዚህ በኋላ እንዴት እንደምሆን ታያታለች።